የሴት ልጅ ፈተና እንግዲህ አስቡት፣ የእንዴት የማህጸናችንን አስቡት በፌሮ ማለት ነው። በፌሮ እንዴት ይበሳሳሉ። እውነት ለመናገር ያንዳንድ ጊዜ ሳስበው ኢትዮጵያ ላይ ምን እየተካሄደ እንዳለ አላቅም። እግዚአብሔር አምላክ ፍርድ የስጠሽ። ፈራጁ ፈጣሪ ነው። ለእውነት የሚቆም ሰው መጨረሻው ምንም እንትን አይለም። አሁን ሉላ ገዙ ለእውነት ስለቆመች ስለተናገረች፣ እውነታውን ስለተናገረች ነው የታሰረችው ማለት ነው። ብቻ ለሁሉም እግዚአብሔር ይጠብቃችሁ፣ ፈጣሪ ከእናንተ ጋር ይሁን። የብርቱካን ታሪክ ልብ ይሰብራል፣ ከምር በጣም የሚዘገነን ምን እየተካሄደ እንዳለ ሀገር ላይ በጭራሽ አይገባንም። የዛሬ ስንት አመት ነው ታፍነው ሄዱ እየተባለ እንትን ሲባል የነበርም ማለት ነው። እንግዲህ አስቡት። አሁን ይቺ ልጅ ሌላም ስቃይ ልጅ ጸጋ ነው፣ እግዚአብሔር ይመስገን። ልጇን ታሳድጋለች፣ ግን እሷን ብትሰቃይም? ልጇን ታሳድጋለች ማለት ነው። እና በጣም ብዙ ነገር ነው እየተወራ ያለው ሶሻል ሚዲያ ላይ ብቻ ምን ልበላችሁ፣ በጣም ከባድ ነው። ማርያምን እንግዲህ ሉላ በጣም አይምሯ በጣም ነው እንትን ያለችው እና በጣም እያለቀሰች ነው ያለችው። ምክንያቱም ሁላችንም ሴቶች ነን ሁላችንም ሴቶች ነን። እንኳን በፌሮ ተነክተን እንኳን ማህፀን ማለት ስስብልታችን ነው እና በፌሮ መብሳት መምታት፣ እንጃ እነዛ ሰዎች እግዚአብሔርን ነው የምላቸው። ከምን አይነት አፈር ነው የተፈጠሩት ከእናት ማህፀን ወተው ማህፀን እንደዛ እንትን ሲጨቀጭቁ? ግፍ ነው። ግፍ በቃ ግፍ ምን አይነት ድፍረት መደፈሩ እንዳለ ሆኖ መደፈሩ አሁን ላይ ጌጥ ሆኗል ጌጥ ማለት ነው ጌጥ የሆነው መደፈሩ ግን ይቺ ልጅ ደግሞ አስቦት ከዩኒቨርሲቲ ከትምህርት ቤት እናድናችሁ እያሉ እንደዚህ አይነት ነገር ከባድ ነው፣ በጣም ከባድ ማለት መናገር እራሱ ላይ እንዴት ብዬ ላወጣው፣ እንዴት ብዬ ልትንፍሰው። ሀገራችን ወዴት እየሄደ ነው? ሀገራችን ወዴት እያመራ ነው? ወዴት ነው እየሄደ ያለው? ፈጣሪ ይጠብቃችሁ። ብርቴሉ ላይ ባላችሁበት እግዚአብሔር አምላክ ይጠብቃችሁ። ኪዳነ ምሕረት ተጋጥቷል። እኔ በጣም ከባድ ነው። ስቃይ ስቃይ